የዘላለም ይወት ዳግም ልደት ሌላ ነው። መዋጀት ምናምን እሱ ሌላ ነው እያልኩ ያለሁት እግዚአብሔር ቸር ነው። አዳምና ህዋን ኃጢአት ባደረጉበት ቀን ላይ በዚያው ቀን ላይ በስጋ እንዲሞቱ አልተደረገም፣ እድሜ በተጨማሪ እንዲኖሩ ተፈቅዶላቸው፣ ያ ብቻ አይደለም፣ ዛሬም በቢሊዮን የሚቆጠሩ የአዳም ዘሮች በሙሉ ኃጢአት እየሰሩ፣ እግዚአብሔር እየሳደቡ፣ ማን ነው እሱ እያሉ እንዲኖሩ ፈቅዶላቸው እንዳትናደዱ እግዚአብሔር ግን ለምንድኑ አንድ ጊዜ በመብረቅ በመብረቅ ማይጨርሳቸው እንዳትሉ። እግዚአብሔር ግን ለምንድን ነው ሰዎች እንዲያ ያረጉ አስባም ፓኪስታን ውስጥ አንዲት ክርስቲያን በእርግጥ አልተሳደበችም። በነሱ በፓኪስታን ሕግ ውስጥ እስልምናን የሚሳደብ ሰው በሞት ነው የሚፈረድበት እና የሞት ፍርድ ተፈረደባት። በኋላ ንጹህ መሆኗ ሲታወቅ መንግስት ሲለቃት ህዝቡ ምን ስለሆነች ክርስቲያን ስለሆነች ሴት ነች። ድፍን የፓኪስታን ህዝብ እንጨርሻ አክራሪ ናቸው በዓለም ላይ። እና እግዚአብሔር ለምን አይፈርድም አትል። የፓኪስታን ህዝብ ከኛ ይልቅ ይበላል፣ ከኛ ይልቅ ይጠጣል፣ ከኛ ይልቅ የተማረ ነው። አቶሚክ ፓወር ሁሉ አላቸው። እኛ ገና ወተር ፓወር እራሱ አላልቅ ብሎናል። እነሱ አቶሚክ ፓወር አላቸው። ኃይል አላቸው። ከቻይናና ከህንድ እኩል ይፎካከራሉ ግን መስቀል ሲያው ክርስቲያን የሚባል ሲሰሙ ውሃ ብሎ ሰልፍ ወጥተው መንግስትን የሚያስጨንቁ ናቸው። ለምን ጌታ አንድ ነገር አለ። እንዴት ዝናብ ፓኪስታን ላይ ዘንባል እንዳትል፣ የእግዚአብሔር ምንድ ነው መግቦት ነው እግዚአብሔር ፍጥረቱ ሁሉ የሚገርማችሁ፣ በዛ ፍጥረት መግቦት ውስጥ መግቧቸው መቶ የሚሆኑ ሶስት መቶ የሚሆኑ ሰዎች በዓመት አንድ የሚሆን በሁለት ዓመት አንድ ቢሆን ከፓኪስታን ውስጥ ወደ ጌታ የሚመጡ ክርስትና የሚቀበሉ ሰዎች ቁጥራቸው ብዙ ነው። ኢቨን ፓስተሮች አሉ ታዋቂ አገልጋዮች አሉ። ፓኪስታናዊ ሆኑ ሲወለዱ ግን የነበሩበት ሃይማኖት ውስጥ ነበሩ። በጣም ሃይማኖተኛ የሆነ ማኅበረሰብ ውስጥ ነበሩ። በመግቦት ውስጥ እያበላ እያጠጣ፣ በወሩ በወቅቱ እያደረገ ወደ እውነት እንዲደርሱ ከዚያ በኋላ ልጁን ኢየሱስን ወደ መቀበል አገልጋይ እስከ መሆን በዓለም ላይ ታዋቂ ሰባኪዎች እስከ መሆን በምድራቸው ላይ ዋጋ የሚከፍሉ ብዙ ወንዶችና ሴቶች እንዲኖሩ አድርጓል። ያ የመግቦት ጸጋ ነው። የመግቦት ጸጋ ኢንዳይሬክትሊ ሰውን ወዴት ማድረስ ነው? ዓላማው በልቶ ጠጥቶ እድሜው ሰማንያ መቶ መቶ እንዲሞት ሳይሆን ወደ መዳን እንዲመጣ ነው። ትርጉሙ የጋርዮሽ ጸጋ ማለት የደህንነት የዘላለም ህይወት ክፍል ያልሆኑ የደህንነት ወይም የዘላለም ህይወት ክፍል ያልሆኑ እጅግ የተትረፈረፉ የእግዚአብሔር በረከቶች ወይም ጸጋዎች ማለት። የጋራ ጸጋ የደህንነት ክፍል አይደለም። የዘላለም ሕይወት ጉዳይ አይደለም። የመዳን ጉዳይ አይደለም። የጽድቅ ጉዳይ አይደለም። ከዛ ባሻገር በመስቀል ላይ ከተሰራው ስራ ውጤት ባሻገር ያለው ሰው ተወልዶ እስኪሞት ባለበት ዘመኑ ከእግዚአብሔር ዘንድ የሚሰጠው በጎነት፣ በረከት፣ ቸርነት ነው የጋርጆች ጸጋ። ስለዚህ ወደ ታች ስንወርድ ለመዳን የሚሆነው ጸጋ ምን ይባላል? የሚያድን ጸጋ ቲቶ 211 ላይ ያለውን ሰዎችን ሁሉ የሚያድን እግዚአብሔር ጸጋ ተገልጧል። ሴቪንግ ግሬስ ነው። ከዚያው ጋር ደግሞ ከዳንን በኋላ ያው ጸጋ ደግሞ በብዙ ነገር ስለሚረዳን በእጃችን ስራ ላይ፣ በቤታችን ላይ፣ በኑሯችን ላይ፣ በስጋችን ላይ፣ በጤናችን ላይ፣ በሁሉ ነገራችን ላይ ቀጣይ እርዳታ ስላለው ጸጋ ያ የሚያድን ጸጋ፣ ቀጥሎ ደግሞ የሚረዳን ጸጋ ወይም ሰስቴኒንግ ግሬስ ነው። የሚረዳን ጸጋም ደግሞ ተብሎ ስለተጻፈ የሚያድነን ጸጋ ከዛ በኋላ ጌታን ከተቀበማለው ለመንፈስና ለስጋ ነገራችን ደግሞ ሰስቴኒንግ ግሬስ የሚረዳን ጸጋ ነው። ይሄ ጋራ ጸጋ ግን ራስህን ሂንዱንም፣ ቡዲዝሙንም የሰው ዘር በሙሉ እግዚአብሔር የፈጠረውን የሰው ዘር በሙሉ ኢየሱስ ሲባል የሚቆጣውንም፣ አይቆጣውንም እግዚአብሔር የለም የሚለውንም ብቻ ሰው ይሁን በሁለት እግሩ ቆሞ የሚሄደው ሰው የተሰጠው ጸጋ እሱ የጋራ ጸጋ የሚባለው ነው። የጋርዮች ጸጋ ምሳሌዎች እሱን ጀምሬ ነበር። ምሳሌዎቹ እስቲ ምን ምንድን ናቸው? የጋራ ጸጋ ስንል በርስ በርስ እንያቸው። አንደኛ ከቁሳዊ ነገሮች አንጻር ወይም ማቴሪያል ሪያል ማለት ማቴሪያል ሪያልም ውስጥ ለምሳሌ እግዚአብሔር ምድርን ሲረግማት ምድር አሾህና ሜከላ ታብቅልብህ ብሏል ግን ምድር እሾና ሜከላ ብቻ ሳይሆን የምታበቅለው፣ እሾና ሜከላ ብቻ ነው የምታበቅለው እ? ዛሬ በላችሁት ምግብ ውስጥ ምድር የበቀለችው ነገር ይጠፋል አይጠፋም? ምድር እሾና ሜከላ ብቻ አይደለም። እግዚአብሔር ምድር ለሰው ልጆች የሚያስፈልገውን ደግሞ ደስ የሚያሰኘውን በጎን ነገር የሚበላውን ነገር ይኸው እዚህ ምድር እሾና ሜከላ ብቻ ሳይሆን ምግብና ውሃ፣ ልብስ፣ መጠለያ፣ ወዘተ ትሰጣለች። ለዛ አንድ ጥሩ ጥቅስ ማሳያ የሚሆነንን ምናልባት አሳየቻችሁ ከሆነ ሐዋርያት ሥራ ምዕራፍ 14 ቁጥር 16 ላይ እርሱ ባለፉት ትውልዶች አሕዛብን ሁሉ በገዛ ራሳቸው ጎዳና የሄዱ ዘንድ ተዋቸው። እሱን አያመልኩትም የእሱ ተከታይ አይደሉም። እስራኤል ነው እግዚአብሔርን የሚያመልከው። የቀረው ህዝብ ግን እንደፈለገው ወደፈለገው እንዲሄድ እግዚአብሔር ተወው ግን ይህን ወደ ፈለገበት እንዲሄድ የተወው እሱን የማይከተለውን ህዝብ ማለት ነው፣ እግዚአብሔር ምን አደረገ? ከዚህ ሁሉ ጋር ግን መልካም ስራ እየሰራ ከሰማይ ዝናብን፣ ፍሬ የሚሆንበትንም ወራት ሲሰጠን፣ ልባችንንም በመብልና በደስታ ሲሞላው ራሱን ያለ ምስክር አልተወም። እግዚአብሔር አሕዛብ ድንጋይ ተራራውን ሲያመልኳቸው መሲሁ መጥቶ ተስፋ እስኪፈጸም ድረስ አሕዛብ በገዛ መንገዳቸው እንዲሄዱ ተዋቸው። ግን በዚህ ሁሉ ውስጥ ግን ዝናብን ሲሰጣቸው ክረምትና በጋ ያመጣ የሚበሉትን ፍሬ ሲሰጣቸው ለዘራቸው ፍሬ ሲሰጣቸው መከር ሲሆን ሲከምሩ ሲበሉ ሲጠጡ ልባቸው በመብልና በመጠጥ ሐሴት እያደረገ እንዲኖር ሲፈቅድላቸው ራሱን ያለ ምስክር አልተው። ምንም እንኳን አሕዛብ ቢሆኑ እግዚአብሔር የሚባል እንዳለም ባያውቁ ወደ ጣዖቶቻቸው፣ ወደ አጋንንቶቻቸው፣ ወደ ቤተ መቅደሶቻቸው እየሄዱ ጎንበስ ቀና ቢሉ በጣም ዘግናኝ የሆነ የሕይወት ልምምድ ቢኖራቸውም፣ እግዚአብሔር ግን ለሁሉም ምን ያደረግ ነበረ? ክረምትን፣ ዝናብን፣ ፀሐይን፣ እህሉን፣ ፍራፍሬውን ያቀረበ ያበላ፣ ያጠጣ ነበር እግዚአብሔር። ስለዚህ ማቴዎስ 5:44 ላይ የምታውቁት ጥቅስ ነው። እኔ ግን እላችኋለሁ በሰማይ ላለ አባታችሁ እስቲ ቆይ የኛ አባት የእኛ አባት ክርስቲያን ነን አይደል የኛ አባት እኔ ወስድ እስቲ ድገሙ እኔ ግን እላችኋለሁ በሰማያት ላለ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ እንዴት ነው እሱ የእኛ አባት ማለት ነው ባህሪውን የገለጠው እኛም የሱ ልጆች ከሆንን ያንን ባህሪ እንድንገልጥ ቀጥሎ ይነግረናል አባታችን ባህሪው እንዴት ነው የገለጠው ሲባል ከእኛ ተነስቶ አንድ ነገር ጀመረ ጠላቶቻችሁን ውደዱ የእሱ ልጆች እንድትሆኑ በአጭሩ እግዚአብሔር ምኖቹን ወዷል ጠላቶቹን ወዷል ሲጀመር እኛም አስቀድሞ ምኖቹ ነበር ጠላቶች ነበር በልጁ ሞት ነው የታረቅነው ስለዚህ ለሰማይ አባታችሁ ልጆች ዘንድ ጠላቶቻችሁን ውደዱዋል ኦኬ እግዚአብሔር ጠላቶቹ የሆኑትን ኢየሱስ ሲባል ካራም ይመዙትን። እግዚአብሔር የለም የሚለውን ቻይና በምስራቁም በምዕራቡም ያለው አንቲክራይስት የሆነ የሆነው ጸረ መሲህ የሆነው ጸረ ክርስቶስ የሆነውን ዓለም የእግዚአብሔር ጠላት የሆነውን ዓለም በዚኛው ጥቅስ መሰረት ማለት ምን ይላል ቀጥሎ የሚረግሟችሁን መርቁ፣ ለሚጠሏችሁም መልካም አድርጉ፣ ስለሚያሳሁን ጸልዩ። የእሱ ባህሪ ነው። እርሱ በክፉዎችና በበጎዎች ላይ እርሱ በክፉዎችና በበጎች ላይ ፀሐይን ያወጣልና፣ ፀሐይን ያወጣልና፣ ይሄ ግልጽ ምሳሌ ነውና። በኃጢአተኞችም ላይ ዝናቡን ያዘንባል፣ በጻድቃንና በኃጢአተኞችም ላይ ዝናቡን ያዘንባል። እውነት ውሸት? ዛሬ የዘነበውን ዝናብ ምሳሌ ማድረግ በቂ። እነማን ግቢ ነው የዘነበው? ጴንጤ ጴንጤ ግቢ መርጦ ነው? ዞር ሲል በጌታ ያልሆነ ሰውን የጭ ይሄ ሰውዬ ብሎ ነው ሁሉንም አጠጣ ለሁሉም። ህይወትና ሞት የሰው ምርጫ። እግዚአብሔር ግን ቸር ነው። ለሃጣንም ለጻድቃን እግዚአብሔር ዝናቡን ያዘንባል፣ ፀሐዩን እኩል ያወጣል። የክርስቲያን እናት ህፃን ልጇን ይዛ ፀሐይ እያሞቀች ቫይታሚን ዲ ተሰጠዋለች። እየሱስ ሲባል ዘል ምትል እናትም ፀሐይ ላይ ወጥታ ልጇን ቫይታሚን ኤፍ ነው ምንድን ነው ለሷ እግዚአብሔር የሚሰጠው ለልጁ ምንድን ነው? አቤት፣ ዲ ኢየሱስ ትልቁ ዘብ ይችላል። እግዚአብሔር ቫይታሚን ዲ ለልጅ። እግዚአብሔር ጴንጤ አይደለም። እግዚአብሔር አባልነቱ እናንተ ቸርች አይደለም። እግዚአብሔር ቸር ነው። በጌታ የሆንን ሰዎች በልተን በመብል የሚሰማን ደስታ አሕዛብ ይሰማቸዋል፣ ይሰማቸዋል። አንድ ክርስቲያን ክትፎ ሲበላና አንድ አሕዛብ ክትፎ ሲበላ ቃናው አንድ ነውን? ነው እንዴ እረ አንድ ነው ሁለቱም ምን ይላሉ ይሄም በኢየሱስ ስም ስማ በኢየሱስ ኢየሱስ ጌታ ነው ያኛውም ከበላ በኋላ በራሱ ቋንቋ ይላል አይደል ይላል ለምን ስሜቱ እኩል ነው ግን በደስታ ሲሞላ ይህ የዘላለም ሕይወት ክፍል ነው። አይደለም። መልሶ አይደለም። ይህ የመዳን ክፍል ነው። የመዋጀት ነው። አይደለም። ከደህንነት ባሻገር ከዘላለም ሕይወት ባሻገር የሚሰጥ የእግዚአብሔር ለፍጥረቱ የሆነ ደግነት፣ ቸርነት፣ ቅንነት፣ በጎነት፣ ይህ የጋራ ጸጋ ይባላል። ከቁሳዊ ነገሮች አንጻር እነዚህን ማየት እንችላለን። አሁን ያን ነው ማቴሪያል የሆነ ነገር ይሄ በቃ እንዳለ። ከዛ ነገር አንጻር ማቴዎስ አምስት ይህንን ያሳየናል። ሐዋርያ ስራ 14 ይህን ያሳየናል። አንድ ጥሩ ምሳሌያችን አለ። ጶጢፋር እስራኤላዊ አይደለም፣ ጭልጥ ያለ ግብጻዊ። እግዚአብሔር የሚባል አምላክ እንዳለም በደንብ የማያቅ ሰው ነው። እግዚአብሔር ግን እርሻውን ሁሉ ባረከለት ወዘተ ወዘተ ያ ብቻ አይደለም። እግዚአብሔር የሰው ልጆችን ብቻ አይደለም፣ መናገርም መዳሰስም ምንም ይሄ ምንድን ነው የማይችሉትን ግዑዝ ፍጥረቶች ሁሉ ብቻ የዕለት እንጀራ ካስፈልጋቸው የዕለት ምግብ የሚያስፈልጋቸው ቁጫጯን ድንጋይ ስር ያለችውን ዳይኖሰር የሚያክለውን ነገር ሁሉ በለቱ በሰዓቱ ምግብ ሰጪው ማን ነው? እግዚአብሔር ነው። አንበሳ አድኖ በላ እንዳትለኝ፣ የሚታደን ከሌለ አድኖ መብላት ስለማይችል ለዚህ ለአዳኙ የሚታደነውን ነገር የሰጠው አዳኙም የሚበላበትን ጥበብ የሰጠው ማን ነው እግዚአብሔር ነው ውጅ ደሙን የሰጠው እግዚአብሔር ነው በጣም የሚገርም እኮ መዝሙር 145 ያነበብነው። መዝሙር 145 ከቁጥር 15 ጀምሮ አንድ ሰው ያነብልኝ የሁሉ አይን አንተን ተስፋ ያደርጋል እ የስንቱ አይን የሁሉ የሁሉ አይን አንተን ተስፋ ያደርጋል እሺ አንተም ምግባቸውን በየጊዜው ትሰጣቸዋለህ አንተም ምግባቸውን በየምኑ በየጊዜው ትሰጣቸዋለህ እ አንተ እጅህን ትከፍታለህ እ ህይወት ላለው ሁሉ መልካም ለማን ለማን ለማን ለማን ህይወት ላለው ሁሉ ህይወት ላለው ሁሉ ለጴንደ እየመረጥክ አይደለም ጌታን ለተቀበለ እየመረጥክ አይደለም ለፍጥረት ሁሉ አስብኛ በጌታ ነን? አገር እግዚአብሔር ነች ኢትዮጵያን ብለን እናምናለን። ከኛ ሀገር በቀር እንደውም እግዚአብሔር ሌላ ሀገር ያለም አይመስልም። ግን አስብ እንደው እንኳን ባኔድ ፊልም ላይ እናያም እንዴ እነሱ የሚበሉት እኛ ምን በላ። ልዩነት አለው? በጣም አለው። እኛ በእግዚአብሔር ጸጋ ጭምር እንጂ በተመጣጠነ ምግብ ብቻ አይደለም። እስካሁን ያለ ነው። እውነት ውሰት፣ ይሄ እውነት ነው። እግዚአብሔር እቆይ አሁን ሳውዲዎችን ውሰዱ። ሳውዲዎች በጌታ አይደሉም ኢየሱስ ብለህ እዛ ሀገር ላይ መኖር አትችልም። ወይ እስር ቤት ነው፣ ወይ አንገትህ ነው፣ ወይ ወደ አገር ቤት ትላካል። መኖር አትችልም። የሚበሉትን አይተሃል። የሚጠጡትን አይተሃል። ሆቴላቸውን አይተሃል። እኛ በጌታ የሆኑ ሰው አንበሳ አንበሳ ነኝ ምና የምንለው በሆቴሉ በራፍ ራሱ ማለፍ አንፈራምን? አያሳቅቅምን? በወርቅ ማንኪያ የሚማሰልበት የዱባይ ሆቴል አለ ሁሉ ነገር ሳህኑ እንደዛ ሆነ የሚባል እንግዲህ አላየንም። ሲባል እና እነዚህ ሰዎች በዛ አይነት ነገር ላይ የበሉ እየጠጡ አሉ። ታዲያ እግዚአብሔር አይኑ ምቀኛ ናት። አይደለችም።